ዮኒ እኮ አንድ ሚሊዮን ቪው እኮ ሚ ፎሎወር የነበረው በማን በማን ነው? ኢትዮጵያውያን አንድ ሚሊዮን ሰው ፎሎ ያደረገው መልሱልኝ። አንድ ሚሊዮን ፎሎ ያደረገው ማናዊ ነው ኢትዮጵያዊ ነው። አሁንስ መቶ ሃምሳ ሺህ ማን ነው ፎሎ፣ እና ከዛ ውስጥ መርጠን ማንን ታሸንፋለህ ሲባል አንተን አይነት ነገር ያስተዛዝባል፣ ጥሩ አይደለም። ሰዎች ድንገት ተናጋሪ መጥፎ ነገር የሚኖራቸው ያለ ቦታቸው ሲነኩን ያለ ምግባ ያለ ስራቸው ማንም ቢመጣ እኔ ሙስሊም ጓደኛ አለኝ፣ አብሬ እበላለሁ፣ እጠጣለሁ። ጴንጤ ጓደኛ አለኝ፣ የጀዋዶ ጓደኞች አለኝ። ሁሉም የትኛውም ቤትኛውም ብሔር የትኛውም ማማ ሰው ነው። በቃ አብሬ እውላለሁ፣ እበላለሁ፣ እጠጣለሁ። ግን ለምን እሱን የእናንተን እልህ ስሜት ሌላውን ነው የምትሰዱ? ገባ እኔ ሕፃን ልጅ አይደለም። ይሄ ልጅ በእኔ ስም አይጠራም። ዮናስ ተመዝገን አይባልም። ዮናስ ሙሉነንም እኔ ማዘዝ የምችለው ልጄ ነው። ተው አይጥሩ፣ አይደለም እለዋለሁ ዳሶል ከዛ በኋላ ምንም ልለው አልችልም። ይሄ ነገር ምንድ ነው? ያን ነገር ያየሁት ነገር ምንድነው? እዚህ በቃ አይነን ጨፍነ እስከገባ ድረስ ሚዲያ ላይ ምን ይሉኛል ብለ ማሰብ አችልም። አሁን ዮኒ ያለውን ምንም ልታስቆመው አችልም። ማትችለው ምንድነው? ቶኬ ዛሬ አካውንቱን ትዘጋለ፣ ነገ ይመጣል ደግሞ። የሚከተለው ይሆነው ህዝብ ነው። ግን ሰዎች ይሄ ነገር ህዝብን እየጎዳ ነው የራሳችን ቸርቻችን እየተዋረደው ነው ምናምን ካልክ እኮ አንተ ዩኒቱ ካምዳውን ለምትወደው ነገር አይደል? ኮመንት ሊያግዛ አይችልም። ህይወትን እየመጣ መሳደብ እየመጣ ማቀርሸት ምናምን አያግዝም። ይህንን ይህን የሚያግዘው ቸርች ኦርቶዶክስ ምናም እንዲከበርል ከፈለክ አትሽላት ለጡ ኮመንት ላይ በቃ ይደው አፕቱ መሰደብ አንተ ነኝ በሰደብከኝ ቁጥር ቢዩ ያበዛ ነው ቁጭ ብለ ከዚህ ጋር አያግዝም። ይሄን ነገር አንዳንድ ሰዎች ጫፍ ነው ከገቡ ብትሳደብ ምንም ብትል ምንም አይመስላቸው በቃ ላይፋቸው ነው። ኦሬዲ መሳደብ ላይፋቸው ነው። ቁጭ ብላችሁ ማዋረድ ምናም እንደዛ ነው። በቃ እኔ ልንጋር ሲያወራ ለሰከንድ ቁጭ ለሰከንድ ቁጭ ብያ ነው ለሰከንድ ነው ማለት በቃ ምንድን ነው በቃ የሚያወራው ነገር አንተ ማትቀበለው ከሆነ ቁጭ ብለን መስማት የለብም። ጥሩ ነገር ሲያወራ ትሄዳለ። እኔ ሲጀመር ላይቤ ላይ ነው ሁሉ የቁጭ ብለው ግን ሲቀጥል የሆነ የሚያስቅ ነገር ካለ ወይ የሆነ ነገር ቁጭ ብለ ይብል ላስላስ ይላሉ ሲልዙ እኔ ቁጭ ብዬ ማለኝ በራሴ በቃ እናንተው ራሳችሁ ነው ቁጭ ብላችሁ የምታሰድቡ ቤተክርስቲያንን የምታዋርዱት። ተከታዮች ናቸው ያገዛችሁ መስላችሁ እየተሳደባችሁ ቁጭ ብለ በተሳደብኩ ቁጥር ግን ቪውን እያበዛ ነው። ያልሰማ ኦርቶዶክስ እያሰማ ነው እየጠራ ማለት ነው። ቁጭ ብለ እዚህ ጋር እንደዛ ካረክ ፖለቲካው ኦልሬዲ እየተሰራ ነው። በቃ አንተ ቁጭ ብለ በተወራ ቁጥር እና እዚህ ላይ አሁን አባታችን ለምን መሰለሽ አንዳንድ ሃይማኖት አባቶች የሃይማኖት ተከታይ ያልሆንም አሁን የሚያከብሯቸዋል አባታችንን ማለት ነው። በጣም የሚወደዱ ናቸው እና አንዳንዴ የሆነ ነገር በጣም ሴንሲቲቭ የሆኑ ነገሮች አሉ። በምንም ደረጃ ብትናገሪ ትንሽ ማለፍ ያለብሽ ነገር አለ። እኔ ሲጀምር እስከዛሬ አይተሽኝ አታውቅም የትኛውም ሃይማኖት ሲነካ ወጥቼ ደምዛለሁ ማለት ነው፣ ቅድም ያልኩሽ ምክንያት ነው። ለምን የሃይማኖት ተነካ ለምን ሙስሊም ለምን ጴንጤ ለምን ተዋህዶ ማልለው ማን ነው የሚያየው ጴንጤው ሲሰደብ ተዋህዶ ስትረገጥ ማን ነው የሚያየው ሙስሊም ሲረገጥ ማን ይህን ነው መልስ በቃ ማን ነው የሚያየው ስለዚህ እኛው እያየን አንዱ ሲሰደብ አንዱ ደስ የሚለው ከሆነ እኔ ድምጽ ብሆን ምን ለስም ለማስመሰል አይነካ ምናምን ጴንጤ አይነካ ሙስሊም ብል በል ምንድን ነው ትርጉሙ ይሄ ሀቅ ነው በቃ ትክክለኛ ደስ የማይል የማይዋጥ ነገር እኛ ራሳችን እርስ በራስ ነው እየተሰዳደብን። አንዱ አንዱን ሃይማኖት መንካት እንደዚህና እንደ ትልቅ የሚከበርበት በርታ የሚባልበት በርታ ነው የምትባዩ፣ በውስጥ ገባሽ። ስለዚህ እንደዚህ አይነት ነገር እስካለ ሁሌም ነው አይጠፋም ባይ ይሄ የዛሬ 20 ዓመትም እንዲህ ነው የምንቀጥለው። አንዱ ሲሰድብ አንዱ ተው ካላልሽው እንደ ሃይማኖት ነው የራስ ሃይማኖት። ለምሳሌ አንቺ አንድ ታንዱ ተነስቶ ከሙስሊም የሆነን ቢሳታው ከተዋህዶ የተሳደበ ካለ ተው ከጴንጤም የተሳደበ ያለው ታው እራሱ የሃይማኖቱ ተከታይ ነው ማለት ያለው በየዛኔ ነው የሚቆመው፣ እንጂ አሁን ይሄ አንድ አንድ ግለሰብ እዚች ጋኔ ወጥቼ ስለሰደብኩት ዮኒ ቢያቆም ኖሮ እስከዛሬ ስንት ጊዜ ነው ዮኒ የተሰደበ? ስንት ጊዜ ነው? አይደለም፣ እሱ ልጆች ቤተሰቦችም ተሰድቦ የለን? እና አሁን እኔ ስለሰደብኩ ያቆማል? በቃ ሲምፕል ነገር ነው። ግን አንድ ምንም ያላረጉ ሰዎችን ስትነቁ፣ ምንም ያላረጉት ለምን አልሰደብክም? እንዴት ዝም ትላል? እኔ ስለተናገርኩ ነው እልቁን። እኔ እንዲህ አይነትን ሰው በጉልበት ተሞክሯል። በፍቅር ነው በቃ ተው፣ ይሁን ይሄ እንዲህ እንዲህ ነው ልል የምችለው ያንን ነገ፣ የምለው ያንን ለራሳችን ይሄ ነገር ጥሩ አይደል። ኢቨን ፕሮቴስታንት አማኝ ካላችሁ እዚህ ጋር ልትኖሩ ትችላላችሁ። አንሾ እንዴ መጥፎ ነገር ሲሰራ ተው ማለት ነው። በዛኛውም ደሞ ኦርቶዶክስ ነኝ ብለው ቁጭ ብለው እንደዚህ እንዲሰደብ ያረጉትንም ሰዎች ተው ተው ማለት ነው። ይሄ ብቻ ነው የሚያግዘን አንድን ነገር ለማቆም። ቲክታክ ላይ በኔ ሳይድ ያለ ሰው ይሄ ነገር አይጠቅምሽም፣ በዛኛው ሳይድ ያለ ተው ሲባባል ነው እንጂ የሌላው ሃይማኖት እየተሰደበ የኔ ሃይማኖት ይከበር የለም፣ እንደዛ ሚልም ነገርም የለም። ሃይማኖት ሁሉም ሃይማኖት ለሚያምንበት ክብር አለው ማክበር አለው ነው የብሄር ጉዳይ ይሻላል ብሄር ይሻላል ከዚህ ከሃይማኖት ከመንካት ሃይማኖት የመጨረሻው ዘይ ነገር ነው የማይነካ የፈለገ ቡሊ ብትሆን የማይነካ ነገር ነው ቢኮዝ ዋጋ ያስከፍላል ጋይስ እና አንዳንዴ ዝም ብለን ሚዲያ ላይ ቁጭ ብለን ገንዘብ ስለሰራን ወሬቨር አፋችን መናገር ስለቻለ ማውራት እኮ ሁላችንም እናወራለን ጋይስ ዝም ብለን አፋችን ስለመጣለን አንዳንድ ሰዎች ቸርች ምን እንደሆነ ኦርቶዶክስ አት ሊስት እኛ እንትኑ እምነቱን እናውቀዋለን እኮ እኛ። እንደዚህ እየጨፈርን ምናምን ብታየውን ነው ለልጆቻችን ጥሩ ነገር ውሽ እናደርጋለን አይደል? እንደ ጋር አንዳንዴ በዛኛውም ሳይድ ቸርች ሂዶ ማያውቅ ሰው ነው እዚህ ጋር ቁጭ ብሎ ዘይ ዶንት ኬር። ቸርች ተሰደበ፣ የሃይማኖት አባት ተሰደቡ፣ ምንም ነገር አይመስላቸውም። ለምን ከዚህ ከዚህ በፊትም ህዝብን ሲያሰድቡ የሞተን ሰው ሲያሰድቡ ስንት የነበሩ ሰው ናቸው። እና ለነሱ ብላችሁ የማይነካ ነገር አስነክታችሁ አምስት ሺህ ስድስት ሺህ ሰው እንደ በግዬ ሄዳችሁ? መሳደቡ ማዳዘ ሰን አይደለም። በቃ ጋይስ ማቆም አለባችሁ። ኮመንታተሩ ጠቅላላ ማቆም አለብህ። ለማን ብላችሁ ተሸንፋችሁ? አይደለም ለራስ ለግል፣ ለሃይማኖት ብላ በቃ ድንግል ማርያምን ብላችሁ ካሰባችሁ ማቆም አለብህ። በማንም ክፍታፍ ከምታሰድቡ ቤተክርስቲያን ማቆም ነው በቃ። ዳሴት ኢት ማስኮ እራሳችሁ በዛኛው ሰው ያለውን ትክክል አይደለም ማቆም አለበት። በዚህኛውም ፕሮቴስታንት ነን ብላችሁ የምታስቡ ሰዎች አይኖ አታምኑበትም፣ ግን ማስቆም አለባችሁ። በቃ ማንም ደስ አይለም። እኔ ኦርቶዶክስ ሁኜ ሙስሊም ሲሰደብ ደስ አይለኝም። ሙስሊም ቤተሰብ ወይ ፔንጤ ፋሚሊ ስላለ አይደለም። አይቻልም፣ አይፈቅድምም። እንደዚህ አይነት ነገር ጋይስ ማስቆም አለባችሁ። በየሁሉ ከዛ ከሰው ጋር ስትጣሉ ደግሞ ያኛውን ሰው መንካት አያስፈልግም። ጓደኝነቴ ጓደኝነት ነው የሚያገናኘኝ እንጂ የግል ህይወታችን አያገናኘንም። እንደ ማንኛውም ሰው እንኳን እሱ ተሙ እኔም ደስ አይለኝም። ማልቀርበው ሰው ማለት ነው ሃይማኖት ሲሰደብ እንዴት ደስ ይለኛል? ወጥቼ ስላቅራራው ግን ኦ ማሜ እኮ ትከራከራለች ልትል ትችላለህ። ዳስናትሩ ማንም ሰው ደስታ የለውም እንደዚህ አይነት ነገር ላይ ጋይስ። ያ ለማንኛውም እግዚአብሔር ልቦናውን ይስጠን ለሁላችንም። እና ሙሌ ምንድን ነው ብሩን፣ በል ላክልኝ በዜል ቁጭ አይሆንም ሙሌ፣ ለዚህ ነው ህይወትን ማላምናት ከባድ ነው ማለት ከባድ ነው በቃ፣ ሁሉም ነገር። ለማንኛውም ለሁሉም ሰው ልቦና አይስጠው። የችግሩ ትክክል ነው ማለት የግል ጠብ ስላለባት ነው ያለው ነው። የግል ጠብ ስላለብኝ አይደለም። ብዙ ሰው ገብታችሁ ምንድነው ስሰጡ አስተያየት አይቻችኋለሁ፣ ወንዶቹም ሴቶቹም። እሱ እኮ የተጣላው ከቤታ ጋ ነው እንጂ ቤታ እኮ አይደለችም ችግሩ። የስ ረዝ እሷ ነች። ምንድነው ምደባብቁት? እሷ ነች የምታስነሳው ይሄን ሁሉ ህዝብ። ቸርች የምታሰደበው ማናት? እሷ ናት በትክክል። በቃ እሷ የግል ጠብ ቢኖራቸውም ህዝቡን እያስነሳች ያለችው እሷ ናት። ለምን እኛ ላይ ማይተነው አላ